አሰላሙ አሌይኩም ወረህመቱላ በረካቱ ውድ እና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ሰላም ነኝ። የሚገርማችሁ ነገር መብራት አሁን ገና መጣ፣ አስር ጉዳይ ሆኗል። ለስንት ለአራት ሰዓት አስቡት እንግዲህ እስካሁን ሰዓት ድረስ እኛ ተቀምጠን መብራት መጣ አልመጣ እያልን እየጠበቅን ነበር፣ ሙሉ ቀን። ይሄ እቃ ተገዝቶ ከመጣ ኦልሬዲ ሶስት ቀን ሊሆነው ነው። የትራስና የፍራሽ ልብሷ ተሰርቶ አላለቀም ጀማ ዛሬም አልደረሰኝም። ግን ዛሬ ከተውኩት የሌሎችን ደግሞ ወረፋ መግደል ስለሆነብኝ ለእሷ ፍራሽና ትራሱን ፈርሽ ያሳያታለሁ ብዬ ሂሳቡን አጠቃላይ ደምሬ 148350 ብር መጥቷል። እቃዎቿንና መፈረሻውን አሳያችኋለሁ። ልብሱ ገና ተሰርቶ አላለቀም። ነገ እንሻላ ደግሞ አላህ መብራት ማለት ነው። ምክንያቱም ዛሬ ከተውኩት አሁን ሌላኛዋ እህቴ ወረፋ ደግሞ ሊሄድብኝ ስለሆነ ይህን ሰርቼ ወደ ጎን ማድረግ ስላለብኝ፣ እንሻላ እያንዳንዳቸው ዋጋ የምነግራችሁ ነው የሚሆነው። ፍራሽና ትራስ፣ የፍራሽና የትራስ ልብስ ሁሉ ነገር የተሟላ ነው። 12 ትራስና አራት ፍራሽ እንዲሁም ደግሞ አራት ቤቢና አራት ተኪያ ነው ያላት። አጠቃላይ ድምሩ እንደነገርኳቸው 148350 ብር የፈጀ ነው። ከዚህ ጋር እንደምታዩት ቆንጆ የሆነ ቴሌቪዥን አለ። 14500 ብር የቴሌቪዥኑ ዋጋ ሲሆን 5400 ብር ደግሞ የሙሉ እቃው ነው። ሙሉ እቃ ማለት ሁልጊዜም እንደምንነግራችሁ ይሄ የድሹ እንዲሁም ደግሞ ሪሲቨርና እነዚህ ገመዶቹ ናቸው ማለት ነው። 19900 ብር ፈጅቷል ማለት ነው ቴሌቪዥኗ። ከዛ በመቀጠል የጅም ማን ነው የጥበብ ረከቦት የጥበብ ረከቦት የተገዛላት 2700 ብር ሲሆን ሰርቪስ 700 ብር፣ የጥበብ ስኒ ደግሞ 1400 ብር ነው ማለት ነው። እንዲሁም ደግሞ ኳሊቲና ቆንጆዬ የሆነ የቁርጥ ሰሃን ዋጋው በ140 ብር ሂሳብ ሲሆን 1600 ሰማንያ ብር ይመጣል። ከዛም ሀገረኛ ስኒ አምስት መቶ ብር እንዲሁም ደግሞ እስቶቭ ገዝችላት አለ ሶስት ሺ አምስት መቶ ብር ይህም። ቆንጠጫ እስከዛሬ ከምንገዛቸው ለየት ያለ ነው። ረጅም ነው። አንደኛ አጭር አይደለም። እጃችሁ እንዳያቃጥላችሁ በረጅሙ ማንሳት የሚቻልበት ነው። ፌርሚሎ ጋር አሳያችኋለሁኝ እና እዚህ ጋር ደግሞ ደርዘን ባለ ሁለት መቶ ብሩን ባለ ሁለት መቶ ብሩን ደርዘን አስራ ሁለት ፍሬ ሁለት ሺ አራት መቶ ብር ቢላዋ ለቤትም ገዝቻቸው በጣም ቆንጆና ኳሊቲ የሆኑ ቢላዎች ናቸው። ቶሎ እንትን የማይዝግና አሪፍ የሆነ ቢላዋ ነው። ሁለት ሺ አራት መቶ ብር አስራ ሁለት ፍሬ ገዝችላታለው። እዚጋ ደግሞ እንደምታውት ኮምፕሌት የውሃ ጆጋ አላት። የዚህ ዋጋ ደግሞ ሁለት ሺ አምስት መቶ ብር ሲሆን አንድ ሺ ብር ደግሞ እዚጋ ጋ የምታውት የሻይ ብርጭቆ። እናት መፍጫ እናት መፍጫ በነገራችን ላይ የእኔ ተሰብሮቢ ለቤት ገዝቼ ነበርና ሳይዟ ከበፊቱ ትንሽ አነስ ብላ ነው የመጣችው። ልንገራችው ብዬ ነው። ዋጋዋ ሺ ሰባት መቶ ብር ነው። እንደገና ደግሞ የሻይ በራድ ዘጠኝ መቶ ብር እና ሰባት መቶ ብር ነው። ትንሿ ሰባት መቶ ብር አንድ ሌትር ሁለት ሌትር ደግሞ ዘጠኝ መቶ ብር ነው ማለት ነው። ሁለት ሺ ስድስት መቶ ብር ደግሞ እዚ ጋር የምታው ትራና ቱርክ አሪፉ በአንደኛው የዚ ዋጋ ደግሞ ሁለት ሺ ስድስት መቶ ብር ነው። ትሪ አርባ አርባ አምስት አንድ ሺ አራት መቶ ሀያ ብር ነው ማለት ነው ዋጋው ከዛ መቀጠል ሺ ሁለት መቶ ብር ደግሞ እዚህ ጋር የምታውት አምስት ማዕዘን የውሃ ብርጭቆ ነው። ይሄ የውሃ ብርጭቆ የማይሰለች ቆንጆ የሆነ የውሃ ብርጭቆ ነው ዋጋው ሺ ሁለት መቶ ብር ነው። አምስት መቶ ሀምሳ ብር ደግሞ ግማሽ ብላኛለች አጭሩን የውሃ ብርጭቆ እንዲሁም ደግሞ ፔርሙስ ሳህን አራት ሺ አምስት መቶ ብር ገዝችላት አለሁኝ ማለት ነው። ከዛ መቀጠል ሶስት መቶ ሀምሳ ብር ና አራት መቶ ብር ሬንጀራ ትልቅና ትንሽ አለ። የውሃ ቦይለር ሁለት ሺ ብር ሁለት ሺ ብር ደግሞ አንድ ሌትር የሻይ ፔርሞስ ገዝቼላታለሁኝ አለሁኝ ማለት ነው። ጀማው እንግዲች ማሻላ ተባርክ ርህማን የሆነ ጽድት ያለ ፏ ያለ ቃን የገዛውላት እዚህ ጋር ደግሞ የወጥ ማራቢያ ሁለት ሺ ስድስት መቶ ብር በኳሊቲው እና የሽንኩርት መፍጫ ሶስት ሺ ሶስት መቶ ብር አራት ሌትር ሁለት ሺ ስምንት መቶ ብር ደግሞ የአክለሪክ ጆግ አላት ማለት ነው። ፔርሙሷን በኋላ ላይ መጨረሻ ላይ ፈትቼ አሳያቸዋለሁኝ። እዚ ጋ ደሞ አንድ የፕላስቲክ እና አንድ የእንጨት ጣውላ 550 ብር ሁለቱም ዋጋ ነው እዚ ጋ ደግሞ ምን አለ መሰላችሁ ሶስት ሀባ በ250 ብር ሂሳብ በ250 ብር ሂሳብ 750 ብር ይወጭ ልፋላት እዚ ጋ ደሞ የስጋ 1100 ብር በ550 ብር ሂሳብ ቆንጆዬ የሆነ ለስጋ ማረጃም ሁሉም የሚሆን እዩት እንዴት እንደሚያምር ላሳያችሁ ብዬ ነው በጣም ጽድት ያለ እቃ ነው ዋጋ 1100 ብር ነው ከዛ መቀጠል ደግሞ 320 320 ብር ደግሞ እዚ ጋር የምታዩት ሹካና ማንኪያ 640 ብር ሲሆን 120 ብር ደግሞ ይቺ የሻይ ማንኪያ። የሽንኩርት ሸልፍ ደግሞ 600 ብር ነው ማለት ነው። ጀማ ፌርሜሎ አለ። ፌርሜሎ እንደነገርኳችሁ 350 ብር ሲሆን ይቺ ደግሞ 75 ብር ናት። አያችሁታ በጣም በረጅም እንደዚህ ቆንጥታችሁ ለማንሳት የሚጠቅም አሪፍ የሆነ ማሻአላ ተባረክ ረህማን የሆነ መቆንጠጫና 350 ብር ደግሞ ፌርሜሎ ትልቁ ነው ማለት ነው። መጋረጃ እንዲሁም ደግሞ የቱርክ ምንጣፍ አላት። የቱርክ ምንጣፍ ሁለት በአራት ነው። የቱርክ ምንጣፍ ከለሩም የሚያምር ሁል ጊዜም የማሳያችሁ አንጠፌ። ኢንሻአላ ነገ እንትኑ ሲመጣልኝ አሳያችኋለሁኝ። ዋጋው 7000 ብር ነው። ሁለት በአራት ትልቁ ነው ማለት ነው። እንዲሁም ደግሞ ሴኔጋል ብረት ድስት 2600 ብር እና 2400 ብር፣ 3 ዶሮ እና ሁለት ማን ነው፣ ሁለት ዶሮ እና አንድ ዶሮ የሚባል ነው። ይሄ አንድ ዶሮ የሚባል ነው። ታችኛው ደግሞ ሶስት ዶሮ ይባላል፣ ግን ሁለት ዶሮ ነው የሚሰራው ማለት ነው። ብረት ድስት አርባ ስድስት ቁጥር ነው ያለችኝ። አርባ ስድስት ቁጥር ብረት ድስት ስለሌለ አርባ ስምንት አስራ ስድስት ሺ ብር እና አንድ ሺ ብር ደግሞ ጭልፋ፣ ጭልፋ አንድ ሺ ብር ትልቁና ወፍራም የሆነ ነው። እንዲሁም ደግሞ ጥስት አለ፣ የልብስ ማጠቢያ ጥስት አንድ ሺ ስድስት መቶ ብር። ሻራ መቶ ብር ደግሞ የብረ ምጣድ፣ ይሄ መጋረጃው ጋር አስራ አምስት ሺ ስምንት መቶ ሰማኒያ ብር ነው። ያው መጋረጃው ዋጋ ላይ ታገኙታላችሁ። ሶስት ሺህ ብር ደግሞ በርሜል ነው። ሶስት መቶ ሀምሳ ሌትር በርሜል ነው። ማሻላ ተባረክ ረህማን፣ ሁላችሁም እንደምትወዱት ተስፋ አረጋለሁኝ። እንግዲህ አንድ መቶ አርባ ስምንት ሺህ ሶስት መቶ ሀምሳ ብር የፈጄ የቤት እቃ ነው አሁን ያሳየኋችሁ። ገና ግን እዚህ መሀል ያላያችሁት እቃ አለ። እነዚህ የምታዋቸው የረከቦት ዳንቴል ነው። ይሄ በሎሚ ከለር ወደ ሎሚ ከለር የሄደ ነው። ይሄ ሎሚ ከለር ነው የምለው አያችሁታ። የዚህ ዋጋ ሁለት መቶ ብር ነው። እዚህ ጋር ደግሞ የሞሰብ ዳንቴል አለ። ይሄ የሞሰብ ዳንቴል ነው እንደምታወት። ማሻላ ተባረክ ረማን። ጽድት ያለ የሞሰብ ዳንቴል ነው። ዘርዛራ ሆነ ምናምን ለምትሉ ደግሞ እንግዲህ ያለ በትዛዝ ተሰርቶ ነው በትዛዝ ይሄንን ያሰራ ነው። ይሄ ደግሞ የትሪ ዳንቴል ነው። ይሄ የትሪ ዳንቴል ነው። ማሻላ ተባረክ ረማን ብቻ የዚህ ዋጋ 6600 ብር እና 200 ብር ደግሞ የትሪው ዳንቴል ነው ማለት ነው። እና ጀምአው እንግዲህ ያው መብራት እንደነገርኳችሁ እያስቸገረን ነው። ፍራሽና ትራሱን ላሳያችሁና ሌላውን በደንብ ፈርሺ ነገ አሳያችኋለሁኝ። አፉዋን በጣም ይቅርታ፣ ምክንያቱም ፍራሽና ትራስ ልብሱ ተሰርቶ ትናንትናም ጠበኩ፣ በሱ ምክንያት ቪዲዮ ሳልሰራ ቀረሁ። እቃው እንደዚሁ እንደተደረደረ ዛሬም ሜሌማ የማንንም አላመጣሁ፣ ቀጥታ እሷን እየጠበቅኩ ነበር። ዛሬም መሰራት አልቻለም። የሚገርማችሁ ተስፋ የሚቆርጥ ሰው ቢያገኝ ተስፋ የሚያስቆርጥ ነው። አልሐምድላ ላ ረብ ልዓለሚን ስለሁሉም ነገር እና የመወዳችሁና የማከብራችሁ እንሻላ ለእሷም ሆነ ለእናንተም ቪዲዮውን ሰርቼ ልክላችኋለሁኝ። የፍራሽና የትራስ ልብሱንም ሁሉንም ታዩታላችሁ። የቱርክ ምንጣፉን ፈርሼ አሳያችኋለሁኝ ማለት ነው። እና ፔርሙዟን ላሳያችሁ፣ ያው ከለሯን ለማሳየት ነው። ያው ኳሊቲ ናት። ዋጋዋ ሁለት ሺ ብር ናት፣ ይቺ ማለት ነው። ጀማ ያው መያዝ ስላለባችሁ ላሳያችሁ። ይባት ከለሯ፣ ይባት ይቺ ከለር ናት። እና በጣም በጣም አሪፍና ጽድት ያለች እቃ ናት። ፍራሽና ትራሱን አሳያችኋለሁ። እዚጋ ግን ያላሳዩችሁ ነገር አለ። አራት መቶ ሀምሳ ብርና 230 ብር 20 ሊትር ባሊና የልብስ ባስኬት ነው። በሁለት ከለር መዘፍዘፊያ ናቸው እነዚህ 300 ብር ማለት ነው። ማሻላ ተባረክ ማን አላ ስብን የጤና የአፍያ መጠቀሚያ ያድርግላት። ፍራሽና ትራሱን ላሳያችሁ። ይሄ ሁለት የምታዩት 12 ትራስ ነው። 12 ሲባዛ በ300 ብር ሂሳብ ነው። ፍሬሽ ፎም በጣም አሪፍ የሆነ ጸዴ የሆነ ትራስ ነው። በጣም ቆኞች ከመነግራችሁ በላይ ቤቢ ትራሶቹን ደግሞ እስቦንጆቹ ጥንካሬ ስለሌላቸው በዚህ በመሰለ የአንሶላ ነገር ተለብሶ ነው ማለት ነው። ማሻላ ተባረክ ርሕማን እንደምትወዱት ተስፋ አረጋለውኝ። በ130 ብር ሂሳብ ነው ማለት ነው። ፍራሾቹ ደግሞ አራት ሀባ ናቸው። በ2200 ብር ሂሳብ 8800 ብር ነው የተገዙት 12ቱ ማለት ነው እና እነዚህ ሰባ በአስራ ሁለት ፍራሾች በጣም ጠንካራ እና አንደኛ የሆኑ ፍራሾች ናቸው። አራት ሀባ ገዝቼላታለሁ። የዚህን ልብስ እንሻላ ነገ ያው ፈርሼ አሳያችኋለሁኝ ማለት ነው። ሀባይቢ በጣም ይቅርታ። ምክንያቱም ሁሉንም አሟልቼ መቅረብ እንዳለብኝ ባውቅም ያው ተረዱኝ። ይህን ያለው ነገር እቃዎቿም እነዚህን ይመሳስላሉ። እናንተም ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያረጋችኋ አበረታቱ፣ እዘዙ። ሰላም አሌይኩም ወራህመቱላ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላ። እዚጋ እዚህ ጋር የምታዩት ስድስት በስድስት በሶስት ተቆንጣጫ ተሰራ በጣም በጣም ቆንጆ የሆነ መጋረጃ ነው። መጋረጃው ብቻውን አስራ ሶስት ሺ ብር ነው። ከዛ ምን ያለው እዚህ ጋር ብረት መስቀ ያለው ሁለት ሺ ሁለት መቶ ሰማኒያ ብር ሶስት ሜትር ስድስት ሜትር ማለት ነው። እዚህ ጋር ያው የራሱ ሴር ያለው ሁልጊዜ እንደምነግራችሁ ከዛ እንደገና ሺ ሁለት መቶ ብር ደግሞ ይሄ አጠቃላይ ማለት ነው። እንደዚህ ግዴታ መሰብሰቢያ ስለሚያስፈልገው ማለት ነው። ወላሂ መጋረጃውን ከወደደችሁት ያው 880 ብር ነው የፈጀው ማለት ነው። 13ሺ መጋረጃው ብቻ ነው። ከዛ እንደገና 2280 ብረት መስቀያው ማለት ነው። ከዛ እዚህ ጋር ደግሞ 1ሺ ብር አለ። ይሄ ማለት ነው እና አጠቃላይ 15ሺ 880 ብር የፈጀ ውብና ማራኪ የሆነ መጋረጃ ነው የማሳያችሁ። ማሻላ ተባርክ ልማን ለቅቄ ላሳያችሁ ያው ስሊቨር ነገር በጣም ነው የሚያምረው። ማሻላ ዩት ሲለቀቅ ራሱ እንዴት እንደሚያምር ማሻላ ተባረከ ረህማን። ከታች ሁሉም ሻሽ በሻሽ ነው። በጣም በጣም በጣም ከምነግራችሁ በላይ ያምራል። አያችሁ አይደለ? እንግዲህ 15880 ብር ይሄ ነው የተሰራው። ግን ሌሎችም ብዙ አይነት መጋረጃዎች አሉ እንደነገርኳችሁ። ማሻላ እዩት። ከዛ ደግሞ እዚህም ጋር እንደዚሁ ራሱ ጨርቅ ሆኖ በከለር ግን የሚለያይ ማለት ነው። ሁለቶቹ እነዚህ አንድ ናቸው። ይሄና ደግሞ ልጅ ተያዘዘችኝ አንድ ነው። ይሄና ይሄ መጋረጃ አንድ ነው እና ይሄ ስሊበሩ በጣም ስለማረን ይሄንን ነው ያደረግነው። እናንተም ከወደዳችሁ ማዘዝ ትችላላችሁ። ሲቀጥል ደግሞ ጨርቆቹ ሳይሰሩ እንደዚህ ብትን ናቸው። ይሄ እንደምታዩት ዚጋ ብቻ ብዙ አይነት ናቸው ያሉት ማሻላ